ሀቢባዬ ስለዚህ እኔ አሁን እንደማንም ማንም ሞጥቻለሁኝ። አሁንም ምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር ሴት ለሴት ማለት ሀቢባዬ፣ ግብረ ስጋ ግንኙነት እንደት ብለው ሽጠው ብዙ ነገሮችን ለአረብ ሴት ለአረብ ሴት ሽጣዎች፣ ሴቷ አንቺን ለመነካካት ሞክራ፣ ይሄ ነው ሴት ለሴት ፍቅር ተሽጥቶ። አዎ እንደዛ ሽጠውኛል። አዎ ስራ ብለው እንደዛ አስገብተውኛል። ለን አሁን ሴቷ የነዛች ሌላ ቦታሽን ለመነካካት ሞከረች። ሴቷ ያኔ ለዚህ ነው ያመጣሁሽ ብላኛለች። አዎ ለዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ፣ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚ ተመጣሽ እንገድልሻለን ብለው ሴትዮዋ የቀጠረችሽ አንቺን ቤቷ እንድታጸጂ ምናምን ሆኖ ብቻችሁን ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ፣ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም። ስትወሽዴ ሽማግሌ ሰው። ሴትዮዋ አትወሽዴ መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወሽደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው። ከቢሮ ውስጥ የወሰደ እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየው ነው ሌላ ክላስ ታስተኛና እንደ ኖርማን ነይናሽ ይትለኛለች እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አላደለ ሽኝ ላሉ ግሬን ምናምን ስለሚሚያጅ ሚሲ ያሻለው ከዛም በኋላ ሶስት ቀን ሙሉ በጣም እየፈራሁኝ በር ትቆልፋለች። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ፣ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጭ ይህን እየለበሽ ነው መምጣት ያለብሽ ስትለኝ፣ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያስ እንደዛ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የእኛንም ኢትዮጵያውያኖች አንቺ ተነሱ የበለጥሽ ነሽ ወይ፣ እነዚህ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ። ቪዲዮ ሌላ ነገር ሲያደርጉ፣ አዎ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር ያለው ሁሉም ነገር ስታሳየኝ፣ እኔ የሶስት ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላደርግ አልመጣሁም። ባለ ትዳር ነኝ እኔ አልፈልግም ይሄን ነገር መስራት ስላት፣ ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ፣ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና ባክሽን ይሄ አይነት ስራ ነው ዝቤት የሚሰራው እና ውጪ ስላት፣ ግዴታ ትሰሪያለሽ፣ ግዴታሽ ነው አለችኝ። ደላላው የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለች። ደላላው አናት ይሄን ምትልሽ? አዎ አለች ስትለኝ፣ ምን አማራጭ ወሰድኩኝ። ዛራ በግልጽ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት? አዎ አድርጊ። ወደ ቤት አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም ማለች። ፊትም አስራ አምስት ቀን አግተውኛለ እንደዚሁ ተሥራ ሂጄ፣ አስራ አምስት ቀን ሁለት መቶ ሀምሳ ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ እንመታሻለን፣ እዛው ሁን ያንን ስር ያለችኝ ሁለተኛ፣ አበላሽተሽ ብትመጪ ህይወትሽን ነው ማጠፋ አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔም እንትን አልኩኝ፣ እራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች፣ ሴትዮ ይቶ እገልሻለሁ ትለኛለች፣ ታስጨንቀኛለች። ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል የበሩ በሩ እቆልፋለሁ ሽማግሌው የለም፣ ሽማግሌው ባሏ ነው፣ አባቷ ነው፣ ምኗ ነው ሽማግሌው ቤት ውስጥ ያለው ሽማግሌ፣ ለብቻው ሽማግሌው። እኔም አውቀው ጉዳይ የለኝም ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት፣ እሱ ማለት ነጭ ናት። አረብ አይደለችም፣ አረብ አይደለችም፣ ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ኢራን ናት። ታዲያ አረብ እኮ ነው ማሪ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። ባሏ ከሆነ ለምን ባሏ ነው ልትይቻል? እንዴት አባቷ ባሏ እንደሆነ በምን አረጋገጥ? እኔ እንደዚህ አላረግም አልኳት። ሀቢባዬ፣ እኔ እንደዚህ አላረግም። እኔ ሶስት ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም አያረግም፣ በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋር ነው አለች። አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። ነኝ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ እኔ እሷ ናት ያለችኝ ባሌ ነው አለችሽ። እሷ እሷ ናት እንደዛ ያለችኝ። እኔ ባሏ ይሁን አባቷ የማውቀው ጉዳይ የለኝም። እኔም ከሀር ባጭ ሰው አይ እንጂ ባልከሆነ አንድ ክፍል አይተኙ? ምን አስተኛው? ሌላ ክፍል ባልከሆነ፣ እኔ አላቅም። ሌላ ክፍል ነው የሚተኛው እሷ ታች ነው የምትተኛው ማለት ነውና በመጨረሻ ይሄ የሆነበት ምክንያት ነው። እንትንም ትላለች የሆነ የሚበላም ነገር በሚያሰክር ነገር ትበላለች ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥስ ምናምን የሚበላም እንደ ሀገራችን ትንባሆ ሆኖ የሚበላም ነገር አላት። የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳተነፍሽ ነው ምትለኝ። እንዳትጮሂ ምንም ቢመጣ ሰውን ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አለቅሽም ነው የምትለኝ፣ ምታስጨንቀኝ። ከደላሎቹም ተስፋ ሳጣኒ ሶስት ቀን እቀይ አደርኩ፣ ውጭ ላይ እነሱ እቀይ ማለት ነው፣ ግቢ ውስጥ ግቢ ውስጥ ሶስት ቀን አድሬ ልክ በአራተኛው ቀን ሰውየው አሁንም ይዞ ይሄዴ። እሷ ቢሮ አትገባም፣ ቢሮ ግን ድርስ እንዳልኩኝ ነገርኳቸው። እንደዚህ እንደዛ አርጋኛለች፣ ዛህራ ማለት ነው ለማስረጃ አለሽ ትልክልኛለሽ። ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽ መመለሳቸው እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው፣ የላቸው ሰው የሰማው ስላለ እልክልሽ እችላለሁ። እንደገና ሁለተኛ፣ አሁን እኔ የምልሽ ምንም የሚሰጠኝ ሳይሆን እዛ ያሉ ህቶች እንዲድኑ ነው። ከባ በኋላ ውሸት ነው ቢሉኝ፣ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ፣ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘሁ ደግሞ እኔ ቢሮውንም ደላለዋንም ሁሉንም ፎቶአቸውን ለጠፊ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግዲህ የምትተናገርኩ ቲክቶክ ወርኒንግ ሊሰጠኝ ይችላል ልክ እንደ ህገ ወጥ የሰዎች ዝውውር ልክ የወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት ለሴት የሚሸጧቸው ይ በጣም በጣም አጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምትሎ እቺ ልጅ ባለትዳርና የሶስት ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላሏ መጋለጥ አለባት። ፎቷን ፈተሽ ፎቷን ንትነዋለኝ አቤባዬ ቢሮ ቁጥር ያለኝ እሷንም በቀጥታ ያነጋገርኳት ነበረው። ፎቶ ነው የምፈልገው፣ እውነት ከሆነ ማስረጃ ካቀረብሽልኝ ቁጥር አይደለም የምፈልገው ፎቶ ነው የምፈልገው። እኔ ፎቶ ቀምታኝ ነው የወጣሁት፣ ሀቢባዬ፣ ምን ይሄንም ቀምታኝ ነው የወጣሁት። ግን እኔ የምለው አሁንም ቢደነግጡ እዛ ያሉ እህቶቻችን የታገጡ እህቶቻችን ቢድኑ ነው። እኔ ወጥቻለው፣ ችግር የለብኝ። ሁለተኛ ነገር ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኛ ከኢትዮጵያዊ ሰራተኞች ጋር ያሳየችሽ አርቲፊሻል የወንድ እቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው በግልጽ እንድትነግሪኝ ይፈልጋሉ ወይ ሀቢባዬ? እኔ መተሻሸት፣ እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ፣ እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባ የሄደው አለ እኮ። እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከእሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው የሚመስለው ሀቢባዬ፣ አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው ያ ላይ የምትቀርጻቸው ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ ካሜራ በአንድ ላይ ሆኖ እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። ባንድ እያዩት ነው የሚመስለው። ፊትለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለሽ ከሀቢባዬ እኔንም ቀርጣኛለሽ ተተናገርሽ እያለሽ ቀርጣኛለሽ፣ ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እየትን እያል እየታገልን እያለ እየያዘችኝ እያለ ቀርጣኛለችማ። ያንቺማ፣ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፈቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው ሀይባዬ? እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ? ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረብኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና አሳል ቶሎ ብላስክሮን አደረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ እያደረገች ሌላ ብዙ ነገሮች አሳያቸው። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰታቸውን ምናምን ሊሆን ይችላል። አስክራቸው ምሌላ ነገር ሰታቸው ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው ያመጣች ቪዲዮን እያሳየች እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል፣ ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው። ይሄንን ቪዲዮ እያጠራቀመች አዲስ ሰው በመጣ ቁጥር ከሴ እሷ የሀገሬ ልጅ ካደረገችው ኖርማል ነው ማለት ነው ብላ እችም አይምሯ ተቀብሎ እንድታደርገው ስለሚፈልግ ነው ስለምትፈልግ ነው እንዲያደርጉት እና ሀቢባዬ እኔ ወጥቻለሁኝ ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቢሮ ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዝ ስራ ነው ብዬ በግልጥ ጩኸው ነገርኳቸው። እንደ ብድ አድርጎኛል ማለት ነው ስነግራቸው፣ ግን ማለት ነው ምን ችግር አለው ታዲያ ምን ችግር አለው ሁሉ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁቤ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለን አሁን የመጣው ፋሽን ታዲያ ምን ይጠበስ። አርፈሻሰሪም እንደ ምን ይከብዳል ማለት ነው። ከዛ በቃ ምንም ሊያረጉልኝ አልቻሉ። ቤትዮቱንም እንዲዋት ነበር የፈለኩት፣ እንዲይዟትም ነበር የፈለኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄዴ ከዛ ስህድ ለምን ይሄን ስራ አልሰራሽም ተብዬ አስራ አምስት ቀን ታግቼ ተደበደብኩ ሀቢባይ እንደዚህ ኩኔ የወጣሁ ሰው ነኝ እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮፈ ፍቶች አሉ እኔ ወጥቻለሁ አልሐምዱላ ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆን ና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ እኔ ማንንም ስለማልፈራ ለሐቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ላቢባ እንዳትናገር ያሉሽ፣ እና ፓስፖርትሽን ይመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽ እና ጉዳይ እውነት ከሆነ ለእኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻ ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶቸውን ለጥፍ፣ የቪዲዮ ሰርች አጋልጣቸዋል። ሌላ አንቺ ማስረጃ ብቻ አቅርቢልኝ፣ ሌላ ምንም አልፈልግም። ማስረጃ ሄጄ ስጠይቃቸው መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምጽ መሆኑ ሄጄ ደላላዋን ሳናግራት ውሸት ነው ብላ ከካልቻ አቀርብላታለሁ ማስረጃው ይኸው እዬ ልክላታለሁ። ገባሽ? ዛራ ሚውትሽ ናብሬ ሚውት ነሽ የት አገር ነው ለምትሉ ኢማራት ዩናይትድ አረብ ኢምሬት ነው አይደል?